በፊቱን የኔን ቪዲዮ አውጥቶ ሰላም እንደዚህ ብላ ነበረ። ኦኬ፣ ስለዚያ አሁን ወላችሁ እየወደ ቤት የሆነው ነገር ፈጽሞ አንድ ሰው ለማጥቃት ጥላቻ ለዛ አካባቢ ጥላቻ ስላላችሁ፣ እኔ አስረግጬ እነግርሻለሁ፣ ምንም አባሽ አታመጭ። አቃቁና የምናገረው ምክንያቱም ቲክቶኬን የከፈትኩት ሀሳቤን ልገልጽበት ነው። ኦኬ፣ እኔ አልሽለጠለጥም። እናንተ ጥቅም ስለሚቀርባችሁ ተሽለጥለጡ። ምን ምን ጥቅም ይቀርብኛል? ቲክቶክ ላይ ቢዝነስ አልሰራበት ጌም አልጫወትበት። ስለዚያ ሀሳቤን ጽድት ብዬ እግሬን ሰቅዬ ቡናን እየጠጣው እንትላለሁ። እንደውም አሁን እንደውም ኤልሻዳይ፣ በእውነት ኤልሻዳይን አድንኳት። እናንተ ትክክለኛ አማራ ከሆናችሁ ማለት ነው። እሽ እኛስ ቅይጥ ነው፣ ምንድን ዲቃና ነው የምትሉት? ኦኬ እንደውም ቤታና ነው ያለነ እኮ ቤታ ከእናቷ ሌላ ናት እንዴ? ሪካርድ ያሰመቻችኋል፣ ሰምታችኋል? ያለ ስቅስቅ ብላ ያለቀሰችበት እኮ ተነግሯቸዋል። ግሩፕ ላይ ገብተው ትንንሽ አካውንት ያላችሁ ሪፖርት አርጉ ምናምን ብላለች ማለት ነው። ቀላል ሰው እንዳትመስላችሁ። ቀል መሰሪ፣ መሰሪ፣ እንደ ቤታ መሰሪ የለም። ምን ያስረድቼ ነግራችኋል፣ መሰሪ የለም። ይሄን ነገር አሁን ሆነ ብላ እያነሳችሁ ማለት ነው። እናንተ ራሱ ደንቆሮ ስለሆናችሁ ማሀይብ ስለሆናችሁ እንጂ ማለት ነው። ባናና የት የጠፈሱ እያሁን መጣ። ሳሚ የት ነበረ? ዛሬ ዋዩ ለምን አሁን መጣ? እኔ ለማንም አልደግፍ። አንቺ ጎበዝ ነሽ ሆነ። ጎጠኞቹማ ሲመጡ፣ መጥፎቹ ጎጠኞቹ ሲመጡ መናገር አለባችሁ፣ ማስወገድ አለባችሁ። ኦኬ። ለምን መጡ ዛሬ? ጭራሽ ወይ ባናና ምን ይላል? ህብረተሰባችንን የኛ ኦርደር በዛ ብላ ምናምን ባለጌ ትክክለኛ ፍትሐዊ ሰው ከሆንክ ማለት ነው፣ ፍትሐዊ ሰው ከሆንክ እሷም አማራ እህትክ ናት። ያ ትክክለኛ ሰው ከሆነ ከሆንክ ማለት ነው። አንተ ለዛ አካባቢ ጥላቻ አላችሁ፣ ጭፍን ጥላቻ አላችሁ። ለምን እንደሆነ አላቅም ሀቅ ነው የምናገረው። በጣም ጭፍን ጥላቻ አላችሁ። አስረግጬ የምነግራችሁ ምንድነው ታውቃላችሁ? ጎጃምን ስትሰርበው አማራ ሙሉ ሙሉ አማራ ተዋርዷል። ይህንን አስረግጬ እነግርሻለሁ። እያንዳንድሽ ማለት ነው ከግለሰብ ጋር ስትጣይ፣ ያን ብሄር ስትሰርቢ፣ ሙሉ አማራ አንቺ አማራ ቆሽ አንቺም ተዋርደሻል። ሙሉ አማራ ተዋርዷል። ጎጃምን ስታዋረጅ፣ ጎንደር ተዋርዷል። እና አቅጣጫውን እየቀየረ እየቀየረን እና በጣም ይሄ ነገር አቅጣጫውን እየቀየረ በጣም መጥፎ ነገር። ኦኬ፣ ቤታ ሐሳብሽ ምን እንደሆነ ባይገባኝም ማለት ነው እ ከግለሰብ ጋር ስትጣይ ቡዳ ልትበሉ የሚለው ቡዳ ብዙ ጊዜ ነው ቃል የምትጠቀመ። አንቺ ትክክለኛ አማራ ከሆንሽ ማለት ነው ሌላውን አማራ አዋርድሽ የኔ አማራ ይከብራል ማለት አራቱም አቅጣጫ አለ። አማራ አንድ ነው። ጎጃን ቡዳ ብላይ ስትሰርዱ ማለት ነው ጎንደር ቡዳ ነው ወሎ ቡዳ ነው ሁሉም አማራ ተዋርዷል ከግለሰብ ጋር ስትጣይ መደበቂያሽ ቤታ ጎንደር ነው ጎንደር ነው ማርያምን በጣም ነው የሚገርም ሄዱ ፔጇ ላይ ስለዚህ አሁን የግለሰብ ጥን ነው እጃችሁን የከተታችሁ ሰዎች ብታወጡ እነ ባናና እዚህ ውስጥ እጃችሁን ባትከብቱ ጥሩ ነው፣ ግን ባናና የት ጠፍቶ ነው ዛሬ የመጣው? የኔ ጥያቄ ባናና ረጅም ጊዜ ጠፍቷል። እኔ ፎሎዌ ነው ላይፍ ሲገባ የዋለው ባናና እና ሳሚ ዛሬ ለምን መጣችሁ? መልሱልኝ። ባናና እና ሳሚ ለምን መጣችሁ? ያግዟል። ታዲያ በአማራነት ከሄዳችሁ እኮ የሻዳይም አማራን አትቀይጥ የሌለባት እናንተ ትክክለኛ አማራ ከሆናችሁ እንደ ባናና እነሳሜ አንቺም ታይ አንቺም ታይ ነበር ማለት ያለባችሁ እንጂ፣ ለአንድ ወገን አግዛችሁ የማይባላውን ፎቶ ልጅቷ ኢንስታ ፌስቡክ ላይ ለቀቀችሁን ፎቶዎች እያመጣችሁ እንደዚህ ናት እንደዚህ ስም አስጣት እኮ ከባድ ወንጀል እኮ ነው። ወንጀል እኮ ነው። ይቺን ያላገባሽ ልጅ አንድ ፍሬ ልጅ ስም መስጠት ሻለ። እኔ ግን በጣም ጎልቶ የዚህ ልጅ የሚታየኝ ጨዋነቷ በጣም ጨዋ ጨዋ ወልዶ ጨዋ ያሳደጋትልት በጣም ያከበርኳት ሪከርዱ ላይ እኔ የባልሽ ፎቶ አለ። እኔ ቤተሰቦችሽ ጋር አልሄድም። አባትሽ ምን አደረጉኝ? አባትሽ አባቴ ናቸው አለች። አቤት ጨዋ ወልዶ ሲያሳድጋችሁ እኮ እንዲህ ነው። እናንተ ጨዋ ወልዶ ሲያሳድጋችሁ በቃ እንደዚህ ነው። እናትሽ ጋር አልሄድም እኔ እናትሽ ምን አደረጉኝ ባልሽ ጋር የደም ባልሽ ምን አደረገኝ? ታለች በጣም ጨዋ ናት። ብልግና ቢኖርባት ይርሻደ ያችኛዋን እንደዘረጠጠች ወታ ተዘረጠጠ ነበር። የባሏ ፎቶ አላት፣ የቤተሰብ ፎቶ አላት። ወቀ እንዲያውም ማስገድላሉ የጀመረችው ተጀመረችው ቤታ እኮ ናት። ማንነ እንትና ሄሎ ወርቅዬ፣ እናንተ እንደዚህ አይነት ቃል ከፋችሁ እንዳይወጣ በእውነት ዝም መግደል የማትችሉ ሰዎች አስገድላሉ አስገድላሉ። እንደዚህ አይነት እንደዚህ አይነት ጋጋጫው ጠይቁ። ያው በጣም በጣም ነውር ነው እንዴ! ዝም በማግደል የማትችሉ አስገድላሉ አስገድላሉ። ሹሃደ ማስከራ ይላል ዲንኩ። ጆከር ማሳዘን ጆከር ግን፣ በጣም እናንተ ሆኗል እናንተ። ጆከር በጣም ጮሆና እንደዛ ሲያንገበግቡት መልስ አይሰጥም።

እንደውም አልተሳደበም። እስከ የሚባለው አልተሳደበም። እንግዲህ ስቶሪ የተለቀቀው ናቸው። አልተሳደበም። ከዛ አንድ ቃል ብቻ አድራሻ ምናምን የሚል ብቻ ነው መሰለ። ከዛ በኋላ የወታደሮች መጡ። ድሮኖች የመዳም ድሮኖች፣ ዝመት ዝመት፣ ወደ አሜሪካ ዝመት፣ ሸፋጣሽን ያዥ አዳሜ

ተከበናል የቤት ቁጥር ተይዟል። ቤታ ተከባለች። ቤታ ደግሞ ውሻትሽ እግዚአብሔር አምጣው ዛሬ ምን አለች? እየወዳበት እኔ በኮመንትም አትስ ደጉንም እንደው አንቺ ተዋሺ አትዋሽ። ቤታ ከኔ ጋር በምን ተጣላን? ከኔ ጋር በምን ተጣላን? ቤታ ሊያንስ ዳይሪኮ ብለሽኝ ነው አይመለከተኝም። ነገ ዞራችሁ ትታረቃላችሁ ብዬሽ እኮ ነው እንጂ ሌላ ምንም ኬዝ ማምላክን፣ ይኸው ማህተቤ እኔና ቤታ ምንም ኬዝ የለንም። ለምን ሊያን በኮመንት ጀግና አልሻትም። ቤታ ደካማ ነገሯ ማለት ነው። ሰው ከእሷ ጋር ሲጣላ ከሁሉም ሰው ጋር ተጣሉልኝ ትላለች። ይሄ ሰልፍሽነት ነው። ኦኬ የዋይፋት ከፊልኝ ምን አገባኝ ግን ከግለሰብ ጋር እኔ አሁን ግረሳ የለኝም። ሰላምን አሁን ዘቅዝቆ የዘቀዘቁ ልጆች ሁሉ አሉ። የአባቴ አምላክ መዳም እንደ ሳታስሚ ዘይት በጭንቅላትሽ ትጨምርብሻለች። ችግር የለው ማለት ነው። የዘቀዘቁ ልጆች አሉ። ፎቶ ወይ ደርሰብኝ ነው። ቤታ ከዛ መነሳ አልሳደውም ስላት ቤቷን ከፍታ ሰላም አምላክ በኔ ትቀናብኝ ነበረ ላወላ ላወላ ኬፍ ያኔ

ከዛ ደግሞ እራሷ መታ ደግሞ ሙሉ ጫፍታት ሰድባኛለች በኮመንት። ስለዚህ ሰው ከአንቺ ጋር ሲጣላ ከኔም ጋር ተጣሉልኝ አይባልም አይባልም። እንደ ምን አይነት ጉድ ነው በእውነት! ኧረ ሼም ነው እግዚአብሔር እንደ አሁን እኔ ጓደኛ በጣም ቤስት ጓደኛ ከኔ ጋር ብትጣይ፣ እኔ ከእሷ ጓደኛ ጋር ብጣላ ከኔ ጓደኛ ጋር ተጣይልኝ ብዬ አይደለም በጣም ደካማ ነገርሽ። ከስንቱ ጋር ቤታ ከስንቱ ሰው ጋር ተጣልተች ትችላለች? ከኔ ጋር ይጣላልኝ። ድብና አልገሽ ነው የምትዩ። እዮዳ ቤታውን ግድብ ያራሹ ውሸት፣ ውሸት ስለ ሙሌ ነው የምትዩ። ስለዛ ከግለሰብ ጋር ስትጣይ ሄዳችሁ እንትን ውስጥ ትወሽጣላችሁ፣ እንደ ወይዘር ውስጥ። እንደ ወይዘር ደግሞ ፈረደበት እኮ ፈረደበት። ገጥማችኋል፣ ይዋጣላችሁ በቃ። ትወሸጥ እንትን ውስጥ ሄደሽ። የእኔ ጥያቄ ባናና ለምን መጣል ባናናውን ጠፍቶ ነበር። ያው ባናና ስለመጣ ነው ቤቴን የከፈትኩት። ወይ ካም ባናና ካም ሎንግ ታይም ሎንግ ታይም አላየነውም ነበር። ለምን መጣ? ለምን መጣ ነው ነው የምለው ባናና። ለማንኛውም ጎበዝ አቅጣጫ ቀይሯል። ይሄ ነገር ማቆም አለበት። ኖ ኖ ኖ ጥሩ አይደለም። ኖ ኖ ኖ እነ ባናና ከገቡበት ጥሩ አይደለም። ኖ ኖ ኖ ኖ እኔ አቋርጥ ነው የምናገረው ጋይስ

እንዲህ አይነት እንዲህ አይነት እንዲህ አይነት ፕሮፓጋንዳ አትስሩ። እንደዚህ አይነት ፖለቲካ አቁሙ። እንደዚህ አይነት ሁ የፖለቲካ ውስጥ ከትታችሁት ቦጥ ውስጥ ከትታችሁ ፖለቲካ ውስጥ ከትታችሁ እንደዚህ አይነት ነገር አቁሙ። አይነፋ በጣም ብዙ ጊዜ አይቼሻለሁ። ከግለሰብ ጋር ስትጣይ ከሄለን ወርቅዬ ጋር አስታውሱ፣ እናንተ ሾርት የሚሞሮች ከሄለን ወርቅዬ ጋር ስታ፣ እንግዲህ ሄለን ወርቅዬ አማራ ናት አይደለም? ስትጣላ ከሄለን ወርቅዬ ጋር ማ ያደረገች ፍር ሻደገ ሪከርድ ነው ያየሁት። በጎጥ ነው የጀመርነው። የሆነ ጊፍተርሽ አይ ጊፍተር አላ ጊፍተር፣ በእውነት ይሄ ጊፍተር ነው ነገር እያመጣ ያለ። እናንተ ይሄ ጊፍተሮች ናቸው ነገር እያመጡ ያሉት። አፈር ይብሉና ማለት ነው። ሚስቶቻቸውን ቁጭ እያደረጉ እነዚህ ጊፍተሮች እኮ ነገር የሚያመጡት እነዚህ ልጆች እኮ። እዚህ ራሱ ተናገርች። ሪከርድ አለ። ወደ ሪከርድ አይቼ ነው የማወራው እኔ ቁጭ ብዬ እናንተን እያየሁ አላድርም። ሪካርዶች እግዚአብሔር ይስጣችሁ ጠዋት ታሰሙናላችሁ ከእንቅልፌ ስነሳ አዳመጥኩኝ ጦርነቱ አይሏል ይሄ ቡና ፍልቼ የገባው እንደ እናቶቻችን እና ምልላችሁ ፈልጌ ነው አቅጣጫ ቀይሯል ግን አይመሰላችሁም አቅጣጫ ቀይሯል ምላችሁ እኮ ፈርቼ ነው ለምን መሰላችሁ እነ ባናና የሚገቡበት ነገር ጥሩ አይደለም ባናና ጠፍቶ ነበረ እነ ባናናውን ዛሬ ለምን የእኔ ጥያቄ ናችሁ ናት። This is no good This is no good ስለዛ ኤልሻዳይም ብትተይ በቃ መልስ ባትሰጪ እ በቃ የግኖር ብታደርጊ ጥሩ ነው። ሊያም ከንግዲህ በኋላ መልስ ባትሰጣጡ ብትዘጉት ይሻላል። ምክንያቱም አሁን ማርያም እንትኑ ቦታውን እየሳተ ነው ኦኬ። ቦታውን እየሳተ ነው ያለው ለዛ ጥሩ አይመጣ። ጥሩ አይመጣ። አቅጣጫ ያስጨር ያስጀመረችው ሻሪ አደለች። አደለች አቅጣጫ ያስቀየረችው ቤት አላት። እነ ባናና ጋር ደወለች። የጠፉ ሰዎች ጋር ተከብብ ያለው ድረሷለች። ከዛ በኋላ ጎጥ አነሳች። የተጣላ ነው እኔና ና ኤልሻዳ የተጣላ ነው በጎጥ ነው በጎጥ አይደለም አትበ- አያችሁ ማን ያነሳው እናንተ ፍርድ አታቆሙ አፈር ብሉና ማለት ነው ግሬሳዎች የሆነ ጊፍተረሽ ጎንደርን ሲሳደብ ሚዩት ሳታደርጊው አውቀሽ ምናምን አያችሁ ጎጥ ውስጥ ተተቸው ጎጥ ውስጥ እንደተተቸው ያወኩት መቼ ነው ከትላንትና ነው የቤታ ለምን በቃ እውነት ዘፈኖቹ ምናምን ምናምን አመጣችሁ መጨረሻ እኔ እንደው እኮ እንደው ተቸገርን እኮ ጎበዝ ተቸገርን በእውነት። ስለዛ አሁን አቅጣጫውን ስለቀየረ ኢርሻዳይ በእውነት የኢትዮጵያ ሕዝብ ማለት ይቻላል ጨዋነትሽን፣ የኢትዮጵያ ሕዝብ እንዳለ አይቶታል። የኢትዮጵያ ሕዝብ እንዳለ በአጠቃላይ ጨዋነትሽን አይቶታል። እቺ ደግሞ ቅሌታ ማሮብት እንደምን ያስብስ እሱ እቺ ቅሌታ ማሮብት አግብታም ተሰብስባ አትቀመጥም። ምራቋን ንቅንቅ የሚያደርጋት ሴትዮ ምን አገባሽ አንቺ አሁን ጥንትን የምትገቢው አንቺሞ የዛ አካባቢ ጥላቻ አለብሽ እውነት ነው ከዚህ በፊት እኮ ተናግረሻል ሁለት ጨርተሽ ተሳድበሽ መልሰው ከአንቺ ጋር ግጥቂጥ የገጠሙ እኮ አሉ አራጋቢ ምን አገባሽ አንቺ ሁለት ጫርጋ ይሰድበሻል ከዚህ በፊት ስለዛ አታራግቡ አታራግቡ ምድረ አራጋቢዎች ምድረ አጨብጫቢዎች ሮማን ከዚህ በፊት ጎጃምን ሙሉ ጫካ ሰደበችው። ከባድ ጥላች አለባት። አሁን እችን ተመርኩዛ እንትና ቤት ገብታ ማን ነው ስሟ? ምን አገባሽ አንቺ? ሲጀምር ምን አገባሽ? ትልቅ ሴት ነሽ፣ ትልቅ እናት ነሽ። አንቺ ብታቂ ቲክቶክ ላይ ላለስ ህብረተሰብ እናት ነሽ። ከተዘራሽ ያልታረምሽ። እኔ አንድ ቀን አይ ስዌር ቱ ጋድ ምራቅሽ አንቆይ፣ ገልሽ አንቆይ እንቅንቅ እኮ ያደርጋታል። እዚህ ላይ እንቅ ንቅ ንቅ ንቅ ያደርጋታል። በትቺ ማስማማት ማስታረቅ እንጂ ሀገራችን አገራችን በቃ ትልቅ ሰው ጣፍሶ ማለት ነው ኮድኮነ ነው። እናንተ ትልቅ ሰው ኮ በፊት ያስታርቃል። አንችንታይ አንችንታይ አንችንታይ ነው የሚለው ማሟሟቅ። ስለዛ ኤልሻዳይ በጣም ጨዋ ልጅ ነሽ። ኤልሹ ጨዋነትሽን ኤልሻዳይ አስመስክረሻል። የኢትዮጵያ ሕዝብ ያያል ማያየምሰልሽ የኢትዮጵያ ሕዝብ ጨዋ ወልዶ ጨዋ እንዳሳደገሽ በደንብ ነው። አብሶ ማታ ትልቅነትሽን በተለቀቀው ሪከርድ እኔ ሪከርድን ያየው በጣም የሻሪ ጨዋነትሽን የጨዋ ልጅ መሆንሽን አረጋግጠሻል። ምክንያቱም በቃ ትልቅ ሰው ነሽ። ትልቅ ሰው ስልሽ በእድሜ ሳይሆን በአይምሮ ትልቅ ነሽ። ግን በሳልነሽ ነሽ፣ ጎበዝ ነሽ። እኔ በፍጹም ቤተሰብ ጋር ልሄድም ነው ያለችው። አባትሽ የእኔ አባቴ ናቸው። ቤተሰቡ ጋር ልሳደብ ካልኩም ከዚህ የበለጠ ሰው ይመጣል። ሁሉ ጨርሼ ልሰድብሽ ይችላሉ። የአባትሽን ፎቶ ላወጣ ይችላለሁ። ግን ምን አደረጉኝ ያለችው ይችን ልጅ አለማድረግ ጎጥ ውስጥ እየከተታችሁ ስለሆነ ብትችሉ ማቆም አለበት። በዚህ ከቀጠለ ከባድ ነው ከባድ ነው ሎ የሚሆነው ማርያም እግዚአብሔርን እሻዳይ ጨዋ ደርባባ ናት። እውነት በእውነት በጣም ጨዋ ናት። በዚህ አንዳንድ ጊዜ እኮ እናንተ የሆነ ቤተሰባችሁ ሲነካ፣ የሆነ ነገራችሁ ሲነካ እኮ መስመር ትጥሳላችሁ። በቃ ስሜታችሁን መቆጣጠር ሀቢባ ምን አለች? በጣም የተጸጸጥኩበት ቀን ልጅ የተሰደበ ብዬ ላይቭ ላይ ያለቀስኩበት ቀን አያችሁ። አንዳንድ ጊዜ ኦቨር ሲሆንባችሁ ማለት ነው፣ እራሳችሁን ኮንትሮል ማድረግ ያቅታችኋል። ኤልሻ ላይ በጣም ብዙ ነው የተካሄደባት። ገረዶቹ ሳይቀሩ በጣም ይሰርበዋታል፣ ክብረ ነክ የሆነ ስድብ ይሰርበዋታል። ኦኬ እናቷ ሳትቀር ትሰርባታለች። ግን በቃ እስካሁን ድረስ ራሷን ኮንትሮል ነው ያደረገችው። ይሄ ምንን ያስመሰክራል? ጨዋነቷ፣ በቃ ጨዋ ናት። ጨዋ ወልዶ ጨዋ ያሳደጋት ናት። አሁን ግን ኤልሻዳ ብትቺ፣ በእውቀቱም ትንሽ የበለጥሽ ነሽ እና አንቺ የተማርሽ ነሽና ከቻልሽ በቃ መልስ፣ አንዳንድ ጊዜ ሆነ ለምትንቂው ነገር ነው መልስ ማትሰጭ መልስ ባትሰጭ ጥሩ ይመስለኛል። ከእንግዲህ በኋላ እንደ አትሳደብም ጨዋ ናት። ግን አንድ መልስ ትሰጣለች፣ ወረ ሙሉ ታስለቅሳለች። አሁን ግን አቅጣጫውን ቀይሯል። ዛሬ ጠዋት ጠዋት ስትነሽ መቼስ ኢትዮጵያ ስንት ሰዓት ነው ታያለሽ። አቅጣጫውን ቀይሯል። ምክንያቱም ጎጠኛ ለዛ አካባቢው ክፉ ጥላቻ ያላቸው ሰዎች በዚህ ጉዳይ ገብተው እያቦኩ ነው ያሉት፣ በዛ በአሜሪካ ወገን። አቅጣጫ ተቀይሯል፣ ወደ ጎጥ ወስዷል። ስለዛ የጠፉ ሰዎች ሁሉ መጥተዋል ማለት ነው። ለዛ አሁን አቅጣጫ ስለተቀየረ ኤልሹ በቃ አንቺ ጨዋ ነሽ፣ ጨዋነትሽን አስመስክረሻል፣ መማርሽን አረጋግጠናል። እኛም እኛ እኮ እንፈርዳለን እኮ እኛ እኮ እኛ እኮ ዝም ብላ የለም ቲክቶክ የከፈትነው እንፈርዳለን። ጋይስ መልሳትስቺ ብትቺ ቤትሽ ግቢ። የሚሳደቡትን ኮመንትሽን ዝግ ታድርጊና ጌምሽን ተጫወቺ። ፈታ ቤት ከጓደኞች ጋር ምናምን ከዛ በቃ ነገር መልስ አትሰጪ። በኮንፊደንስ ነው የማወራው በቪዲዮ ጥቼ ነው ልጅ አባቴ ልጅ እንደ የአባቴ ልጅ አሉ ሰዎች እኮ ተከበናል። አሉ መጨረሻ ሁለተኛ ነው አሁን ልጅ ነኝ ብላችሁ ለማስማማት ሞክሩ።